አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአቡ ፈዛን ኢትዮፕ ቻናል አድማች ተመልካቾች እንደምን አላችሁ? ሰላም ጤና ይስጥልኝ ብያለው። ክርስቲያን ቤተሰቦች ደህና ናችሁ ወይ? እኔ አለሁ አልሐምዱሊላሂ፣ ሁሉ ሰላም፣ ሁሉ መልካም። ሰላም ጤናችሁ ይብዛልኝ እያልኩ እንግዲህ ዛሬ ብቅ ብያለው ከሶስት ወር መቆይታ በኋላ ማለት ነው ወይም ሶስት ወር አካባቢ ምን ቪዲዮ አለቀቁም። ጠፍቻለሁ በአንዳንድ ነገሮች ማለት ነው። ኢንሻላ ከዚህ በኋላ በሰፊው የምንገናኝ ይሆናል። ውድ ቤተሰቦቼ ስለጠፋሁ ይቅርታ በመጠየቅ ቪዲዮ እንጀምራለሁኝ። እንግዲህ ያው ዛሬ ብቅ ብያለሁ። ዛሬ ብቅ ያልኩበትም ምክንያት በወሎ ከሚሴ አካባቢ እኔ በምኖርበት በጨረቲ ቀበሌ መለስተኛ ከተማ ላይ የሚገኝ ሁለት ህጋዊ ይዞታ ያላቸው መቶ ሀያ ካሬና ሁለት መቶ ካሬ ላይ ያረፉ ቤቶች ለሽያጭ የቀረቡ ማለት ነው። ይዤላችሁ መጥቻ አለሁኝ ማለት ነው። እንግዲህ ለቻና ላይ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ነባር ለሆናችሁ ደግሞ ላይክ ላይክ እያደረጋችሁ ቪዲዮውን ቫይራል እንዲወጣ አድርጉልኝ ማለት ነው። እንግዲህ በጣም ስለቆየው ቪዲዮ ላይክ እያደረጋችሁ በቀጥታ ወደ መልክቴ ወይም ወደ መረጃ ስገባ በመጀመሪያ የምታዩት ይህ ቤት ነው ማለት ነው። ይህ ቤት እንግዲህ ልክ እንደምታዩት አስፋልት ዳር የሆነ መቶ ሀያ ካሬ ላይ ያረፈ ቤት ነው። እንግዲህ ይሄ ቤት ያው ኦሬዲ ቤቱ አሮጌ ቤት ነው ወይም የድሮ ቤት ነው። የጭቃ ቤት ነው ነገር ግን እንደዛም ሆኖ ውስጡ ግን ያው ተከራይቶ ነው ያለው፣ ቀለም ተቀብቶ እንግዲህ። ይህም ቤት ለማትረፍን መግዛት ትችላላችሁ አስቀምጣችሁ። ምክንያቱም አስፋልት ዳር የሆነ ቤት ስለሆነ ያው ይጨምራል ወይ የሚለውን ምንም የሚያጠያይቅ ጉዳይ አይደለም፣ መጨመሩ ስለማይቀር ማለት ነው። አስፋልት ዳር ህጋዊ ይዞታ ስላለው ማለት ነው። በመቀጠልም ማከራየትም ከፈልጋችሁ ትችላላችሁ እንደዚሁም ደግሞ መሸጥም እንደዚሁም ደግሞ ለማደስም ከፈለጋችሁ መቶ ሀያ ካሬ ላይ ነው ይህም ቤት አፍርሳችሁ ወደኋላ ሀያ ሜትር ማለት ነው። መቶ ሀያ ካሬ ማለት ጎኑ ስድስት ሜትር ቁመቱ ሀያ ሜትር ነው። እንግዲህ ወደኋላ ይሄ የምታዩት ግቢ አለው። እዚህ ላይም ተያይዞ ያው መስራት ትችላላችሁ ማለት ነው፣ አቅማችሁ ሲፈቅድ ማለት ነው። ካልፈቀደ ደግሞ አስቀምጣችሁ ለትርፍ መግዛት ትችላላችሁ። በዚሁ ጋር ተያይዞ እንግዲህ አንድ መመክራችሁ ነገር ምንድን ነው፣ ሕጋዊ ቦታም ሆነ ይዞታ የምገዙ ሰዎች በጣም እድለኛና በጣም ጥሩ የሰራችሁ ሰዎች ናቸው ማለት ነው። ሕጋዊ ነገር መግዛት እጅግ በጣም ጠቃሚ፣ ሕገ ወጥ ነገር በጣም መጥፎ ነው። አሁን በቅርብ በኮምቦልቻ አካባቢ አንድ የሰማሁት መረጃ አለ። ምንድን ነው ሕገ ወጥ ቦታ። ሕገ ወጥ ማለት እንግዲህ እዚህ አካባቢ ምንድነው የጭስ ቦታ ይባላል። የጭስ ቦታ ወይም ደግሞ የደርግ ምሪት ምናምን ይባላል እና ያን ቦታ የምገዙ ሰዎች ወላ ቢቀርባችሁ የሚሻል ነው። እንደው ዩቲዩበሮችንም ባታምኑ በዚህ በኩል ደላላዎችንም ባታምኑ፣ ቤተሰብንም ራሱ ባታምኑ ጥሩ ነው። ትንሽ ብር ነው ያላቸው አለ ህጋዊ መግዛት አትችሉም። ህጋዊ ቦታ እንግዲህ ከአንድ ሚሊዮን ሊሆን ይችላል፣ ሁለት ሚሊዮን ሊሆን ይችላል፣ ሶስት ሚሊዮንም ሊሆን ይችላል። ያንን መግዛት የማትችሉ ከሆነ ሁለት ሶስት ሆናችሁ ተደራጅታችሁ ህጋዊ ቦታም ሆነ ቤት ብትገዙ በጣም ተጠቃሚ ናችሁ ማለት ነው። እና እንዳልኳችሁ በኮምቦልቻ አካባቢ የደርግ ምሪት ወይም የጭስ ቦታ ገዝተው ከዛ በኋላ ከስንት ቆይታ በኋላ ያ ቦታ ማለት ነው ህጋዊ ይሆናል፣ ወይም መንግስት ደግሞ ይዞታ ይሰጣል ማለት ነው። በሚሰጥበት ጊዜ እነዛ ባለ መሬቶች? እንግዲህ የዛን ሰዓት ህጋዊ ሲሆን ቦታው ይጨምራል፣ ቶሎ በጥፍ ነው የሚጨምረው ማለት ነው። ምሳሌ አምስት መቶ ሺ ከተገዛ ወይ አንድ ሚሊዮን ከተገዛ ሁለት ሶስት ሚሊዮን ይሆናል ይዞታ ከወጣለት እና የወጣለት ጊዜ ይዞታ የወጣለት ጊዜ ባለቤቶቹ ባለመሬቶቹ በቃ ይሄን ነገር ወይ ብር ስጠን አለዛ ይሄን ቦታ ማግኘት አችልም ይሏቸዋል፣ ገዢዎችን እንግዲህ ለስንት ዓመት የተቀመጠ ቦታ ነው እንደገና ለመለደም ወይም ፈለጉ ማለት ነው እና በህግ ቢሄዱ ገዢዎች ምንም መረጃ የላቸውም፣ በወረቀት ላይ ነው እንጂ የተዋዋሉት በመንግስት ጋር ያለ መረጃ ምንም የላቸውም። ስለዚህ ቢከሰሱ ወይም ቢካሰሱ ምንም ማግኘት አይችሉም። ገዢዎች ማለት ነው። ገባቸው አደለ? ምንም ማግኘት አይችሉም። ምክንያቱም ምንም ማረጋገጫ፣ ምንድን ነው ይዞታለሽ ወይ መረጃ ንጡ የምትባሉት በመንግስት በኩል የላችሁም እንደውም በወረቀት ተፈራርማችሁ የተጋዛችሁት ህገወጥ ነገር ነው። መንግስት ጋር ብትሄዱ እንደውም ሊያሳዛችሁ ይችላል፣ ማለት ሊያስይዛችሁ ይችላል። ስለዚህ ያለው አማራጭ ምንድን ነው? ያ ሰው እያደረገው እንደገና ለባለመሬቶቹ እባካችሁ ሽማግሌዎችን ይዞ አደራድሩኝ ብሎ የተወሰነ ብር ሰጥቶ እንደገና ወደ ሱስም ዞረ። አያችሁ አደለ? ህገወጥ ወጥ ቦታ መሬት መግዛት ወይም ቤት መግዛት በጣም መጥፎ ነገር ነው። በጣም በእለቱ መግዛታችሁን በርካሽ በትንሽ መግዛታችሁን፣ አትዩት። ትንሽ ብር ካላችሁ አስቀምጡት። በቃ ካልሆነ ሁለት ሶስቱ ናችሁ መቶ ካሬም ሁለት መቶ ካሬም ብትገዙ ወላ ይሻላችኋል። ልንገራችሁ በኋላ ባለመሬቶቹ ህጋዊ በሚሆንበት ሰዓት የኛ መሬት ነው ቢሏችሁ ምንም ልታመጧችሉም። ስለዚህ እንዳትከስሩ፣ እሺ፣ እንዳትከስሩ አደራ ነው ይሄ በመቀጠል እንግዲህ ይቅርታ ስላቋረጥኳችሁ፣ ይህን ቤት እንግዲህ እንደምትመለከቱት ያው አሮጌ ነው እነግራችኋለሁ። የሚታይ ነገር ነው እድሳት ያስፈልገዋል፣ ወይም አፍርሳችሁ እንዳዲስ አዲስ ማለት ነው መስራትም ካስፈለገ እንደዛ የሚሆን ቤት ነው። እንግዲህ ይህን ቤት መግዛት ለምትፈልጉ መቶ ሀያ ካሬ ነው። ዋጋው አንድ ሚሊየን ብር ነው። አንድ ሚሊየን ብር ነው። አስፋልት ዳር ላይ ያለ ቤት ነው እንደምታዩት። መስጊዱን በአካባቢ አለው ቤተ ክርስቲያንም በትንሽ ርቀት ላይ አለው። ማለት የእምነት ቦታዎች ማለት ነው። እና ሀገሩ በጣም መለስተኛ የሚባልና ለስራ የሚሆን ሀገር ነው። ጭረቴ ማለት ነው ለማታውቁት፣ ከኬሚሴ አስራ ሰባት ኪሎ ሜትር ወደ አዲስ አበባ ርቀት ላይ ይገኛል ማለት ነው። ከኬሚሴ ወደ አዲስ አበባ ስትሄዱ አስራ ሰባት ኪሎ ሜትር ላይ የምትገኝ ከተማ ነች። ቀበሌ ነች። እኔ የምኖርበት ሀገር ነው እና ህጋዊ ይዞታ አለው። አንድ ሚሊየን ብር ነው። ይህን ቦታ ይህን ቤት መግዛት ለምትፈልጉ ድርድራለሁ። ስልክ ቁጥር አስቀምጥላችኋለሁኝ በኢሞ ወይም በቴሌግራም ልታወሩኝ ትችላላችሁ። ተደራድራችሁ አስቀንሳችሁ ይዞታችሁን ይዛችሁ አይታችሁ መግዛት ትችላላችሁ ማለት ነው። እንግዲህ ሁለተኛው ቤት ደግሞ ይሄ ነው። ልክ እንደምታዩት ቤቱ ሙሉ ለሙሉ ያለቀ ነው። የተመረገ ነው። የተገረፈ ነው። አዲስ ቤት ነው ይህንኛው ቤት። እንግዲህ ይሄ ቤት ሁለት መቶ ካሬ ነው፣ የቦታው ስፋት እንግዲህ። ሙሉ ሙሉ ቤቱ አልተሰራበትም እንደምታዩት። ሶስት ክፍል ቤት ማለት ሶስት ክፍል ውስጡ የያዘ ቤት ተሰርቶበታል። የተገረፈ ሁሉ ጋይዝ ነው። ከኋላውም እንደምታዩት ሰፊ ቦታ አለው። ከኋላው ኩሽናና ሽንት ቤት ሴፍቲ ታንከር ሁሉ ማሰራት የሚችል ቦታ አለው። ሁለት መቶ ካሬ ነው ብያቸዋለሁኝ። ከጀርባው በኩል እንግዲህ ይሄንን ይመስላል። ሁሉ ነገር ያለቀ ነው። ከጎኑ እንግዲህ ይሄ ደግሞ ልጁ የቆመበት አካባቢ ማለት ነው። ይህም የእሱ የቦታው ትርፍ ቦታ ነው ማለት ነው። በዚሁ ከጎኑ ትልቅ ቦታ አለው። ይሄ የምታዩት ይሄ ራሱ ሌላ ሰርቪስ ሊያሰራችሁ የሚችል ቦታ አለው። ህጋዊ ነው ማለት ነው። ይህም ህጋዊ ይዞታ ያለው ነው። ከፊት ለፊቱም እንደምታዩት ኮንቴነር ሊያስቆማቸው ይችላል። ብቻ የሆነ ኩሽና ነገርም ከፊትም ማድረግ ከፈለጋችሁ ያስደርጋችኋል ማለት ነው። ቦታ አለው እንደምታዩት፣ ይሄ ክፍት ቦታ አለው። ፊት ለፊቱ እንግዲህ ያው ኢሚቴሽን በር የተገጠመለት ነው፣ የመስታወት በር ማለት ነው። ውስጡ ያው ተከራዮች ስለነበሩ ያው ቆልፈው ሂደዋል። ውስጡ ለመቀረጽ አልተመቸኝም። ቧንቧ እንደምታዩት ይገብቶለታል። መብራት የለውም፣ ከሰው ተስቦ ነው ያለው። ያንኛው ግን መብራትም አለው ቆጣሪም አለው። እና ይህንኛውን መግዛት ከፈለጋችሁ የዝን ቤት ዋጋ አንድ ሚሊዮን ብር ነው ማለት ነው። ይህንን መግዛት ከፈልጋችሁ ስልክ ቁጥሩን አስቀምጥላችኋለሁ ከስር። በኢሞ ወይም በቴሌግራም ማውራት ትችላላችሁ። ተደራድራችሁ መግዛት ትችላላችሁ ማለት ነው። ውዶች እንግዲህ ያው ለዛሬ ይዤላችሁ የመጣሁት መረጃ ይሄንን ይመስል ነበረ። እስከ መጨረሻ ትግስ ስለተከታተላችሁ እንጂ በጣም አድርጌ አመሰግናለሁኝ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ለቪዲዮ ከተመቻችሁ ላይክ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እንግዲህ ተመልሰን እስከምንገናኝ ድረስ፣ አሰላሙ አሌይኩም ወረመቱላ ወበረካቱሁ። መልካም ጊዜ ብያለሁ።